ኪራ አይነ ምን ሆኗል እየተባልክ እንቅልፍ እንቅልፍ ተወጥ። የፅናት ስም ማነው ላ ቀድመን ቤቱን ሰንዳ ሰንዳ አርገን ልንጠብቃችሁ ነው። ዛሬ ቀድመን ዴቫይ የኔ አባት የት ሄዳ? ድምፅን ሰምቼ ኮ ልግባበል የለሽ። ቆይ ስልክ አለች አድርጋላት። ጽኑላ ጽናት ካለች ልጥራት። አትኖርም ግን ልጥራት ካለች አስቸገረች። በዛ ነው የምትታወቅ፣ ማስቸገር። ወበዝናት ሄለንን ያዙልኝ።